ለመጀመሪያ ጊዜ የመዳም ቅመሞች የታደሙበት ድል ያለ ሰርግ ወይም ደግሞ ቀለበት። በመጀመሪያ ደረጃ አብርሽና ርፋይ እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ እና በመቀጠል ደግሞ እንደዚህ ታደሙ እኮ ለመጀመሪያ ጊዜ የመዳም ቅመሞች ተጠርተው የታደሙበት ሰርግ፣ እንደውም አስገራሚ ሰርግ በሆን ነበረበት። እውነቴ ነው የምላችሁ ቅውጥ ያለ ማለት ቅውጥ ብለዋል። እና እንደዚህ መቀኝነት እንትን የምትሉ ሰዎች እውነት ለመናገር በደንብ መደሰት ነበረባቸው፣ ነገር ግን አይምሯችሁ ተደፍነዋል ማለት ነው። ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት በት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ እስከመጨረሻ አንቺ ላይክ ያለች ሁሌ አዎ እላለሁ። ጥማት አለብኝ የላይክ እና ሰብስክራይብ እና አደርጉኝ። ለማንኛውም በመቀጠል ደግሞ ፋዝንጥ ብለው ነው የሄዱት እናንተ ወይኔ፣ ይበላቸው ሩታ እያለቀሰች ከሆነ እውነት ለመናገር ማን ነው ያለቀሰው? የሆነ እንባል ተናነቃችሁም፣ ውድ ቤተሰቦቼ ስታለቅስ ማለት ነው። ማርቆስ እቅፍ አድርጓት ይዟት እኮ አልቀሳለች ካያችኋት፣ ከሆነ እኔ እውነት ለመናገር አልቅሻለሁ። አልዋሻችሁም። ለምን እንዳለቀስኩም ራሴን አውቀዋለሁ ማለት ነው። ለምን እንደተናነቀኝም ራሴን አውቀዋለሁ። ሩታዬ ከዛ ሁሉ መከራና ስቃይ ወተሽ ለዛሬ ስለደረሽ በጣም ደስ ብሎኛል። ጀግና ባል አለሽ፣ ጀግና ባል ፈጣሪሽን ሰጥቶሻል እና ከፈጣሪ በታች ያለሽ እሱ ነው። እና አብርሽም ደግሞ ጀግና ወንድ ነው፣ ጀግና ባል ነው። ከባልም ባል በባልም ባል ነው የሚባለው። አው እውነቴ ነው የምላችሁ። በምንም ነገር እማያሳፍራችሁ እንኳን ከሚስቱ አልፎ ተርፎ ሁሉም ለሚነቀን ለመዳን ቅመሞች ራሱ ሰብስቦ ይህንን አክል ዝግጅት አድርጎ መደገሱ ራሱ አንድ ነገር እና ትልቅ ነገር ነው ለእኛ ማለት ነው። ለማንኛውም እየመራችሁ ትገኛላችሁ አባቴና እናቴ ሩታዬና አብርሽ፣ ያው እየመራችሁ ነው። እሺ እንዳትተው ነግራችኋለሁ። ወደኋላ ብሎ ነገር የለም ወደፊት እንጂ ማለት ነው። ለማንኛውም ነገር እጅ አይሰጥም። ትላንትና እጃ አልሰጣቸውም፣ አሁንም ደግሞ የማንንም ሰው አፍ ሊያስቆማቸው አይችልም ማለት ነው። እኔ እውነት ለመናገር በጣም ደስ ብሎኛል፣ ሁሉም ነገር ስለተስተካከለ። ቀለበት እንጂ ሰርግ አደለም። ባይዘ ወይ አይታችኋል። ከዚህም የበለጠ ነገር ደግሞ አለልሽ የኔ ውድ። እኛም የምሬ ነው ምላችሁ፣ እኛም ከጎናችሁ ነን። ከጎናችሁ ነን በመጥፎ ሚሆን፣ በጥሩም ወደኋላ አንልባችሁም። በተለይ ደግሞ የቡታጀራ ልጆች ልጆች ማለት ነው የቡታጀራ ልጆች በጣም ብዙ ትውልድ ያለበት ማለት ነው እስከ አምሳ ሚሊዮን ብር ሰብስቡ በተባልን ሰዓት የሰበሰብን ጀግኖች፣ ዛሬ ላይ ከነዚህ ልጆች ጎን ልንቆም ግዴታችን ነው ማለት ነው። ምክንያቱም የአብረሽ ቻናል እናዘጋለን እንደዚህ እንላለን ሲሉ የነበሩ ሰዎች አንገት ማስደፋት አለብን። በቃ ልጆቻችን ማስደፈር የለብንም በጭራሽ ምክንያቱም እነሱ በዘረኝነት መጥተዋል በአካውንቱን መጥተዋል አካውንቱ ስላችሁ በዩቱብ ቻናሉ ስለዚህ እጅ እንዳሰጡ ዘረኝነት የለብኝ እኔ ዘረኝነት የለብኝም በነገራችን ላይ ነገር ግን የሌላ ሀገር ሰዎች ስለሆኑ እር ብለው የተነሱበት እኛ ደግሞ እጅ አንሰጥም ቀጥ ብላችሁ እያንዳንድሽ ኮሜንት ስር ማያችኋለሁ አንዳንድ ልጆች ቀጥ ብላችሁ ከእነሱ ጎን ልንቆም ይገባል ማለት ነው። አሁን በእርግጥ ተነስታችኋል። አሁ ከጎናቸው ነን እኛ ከጎናቸው ነን ብላቸው የተነሳችሁ አላችሁ። ስለዚህ እጅ አንሰጥም፣ ለምንም ነገር ሲመጣባቸው መስዋዕትነት እንከፍላለን ለእነዚህ ልጆች። ተግባባን አይደለም? እያንዳንድሽ ማለት ነው መስቀን የተባላችሁ በሙሉ፣ ምክንያቱም አላችሁ። ሁላችሁም እየተከተልን ነው፣ ሰብስክራይብ አድርገናል፣ ላይክም እያደረጋችሁ ነው። ስለዚህ ወደኋላ እንዳትሉ ተግባባን አይደለም እና ለማንኛውም፣ ስንት ሰው የሚንቃተን የመዳን ቅማም እንግዲህ፣ በሰርጉ ላይ ደግሶ ምን ብሎ ጠርቷታል? አዎ እንናቃለን። እውነቴ ነው የምላችሁ፣ ትናቃላችሁ። እኔ እንናቃለን። የትኛውም ሰው ዩቱበር የተባለ በሙሉ ይንቀናል። ነግራችኋለሁ፣ ትናቃላችሁ። እስኪ ካልተናቃችሁ ኢትዮጵያ ስትገቡ ቢዳ ሰሩኝ በሏቸው። ይህ ዩቱበር ራሱ ባትሆኑ ዩቱበር ነኝና አንድ ቢዳ ሰሩኝ በላቸው። የዛኔ የማን ባህሪ ጥሩ ነው፣ የማን ባህሪ ደግሞ መጥፎ ነው፣ የትኛው አይጸየፈናል፣ የትኛው አይጸየፈንም የሚለው ነገር እራሳችሁ በደንብ አድርጋችሁ አእምሯችሁ ይቀርጸዋል ማለት ነው። እነዚህ ልጆች ግን ጥሩ ስራ ነበር የሰሩት። በነገራችን ላይ ቀለበት እኮ የኢትዮጵያ መድረግ አቅቷችሁ አይደለም፣ ለኛ ብለው ነው እዚያ የመጡልን። ለመዳን ቅመሞች ማለት ነው። የእኛ ጀግኖች፣ የእኛ መሪዎች፣ ለማንኛውም እንኳን ደስ አላችሁ? የምሬ ነው ብላችሁ በተደጋጋሚ እንኳን ደስ አላችሁ እላችኋለሁ አዎ ሌላኛው ሰርፕራይዝ ደግሞ የመልስ ቪዲዮ እና የሰርፕራይዙ ቪዲዮ ይቀረናል ማለት ነው በመቀጠል ደግሞ ያው በቀናቶቹ ውስጥ ነው የሚቆጠረው ውድ ቤተሰቦች ወደ ኢትዮጵያ ይገባሉ ማለት ነው አይቆዩም በሰላም ይግቡልን ከቤተሰብ ይደባልቅልን ነው የምለው እኔ ምንም አልፈልግም ከዚህ ከተንከሲስ ሰው አውሬ ሀገር ቢገቡ ነው የሚሻለኝ ማለት ነው ለእነሱ ተብሎ ሳይሆን በቃ ይሆናል አይደል ጥላቻ ነው መርዝ የተዘራበትን ትውልድ እንዲበረዛቸው ይሆናል አይደል ከሀገራቸው ወጥተው የኢትዮጵያ ህዝብ አለ እዛ ሀገር ተዝናንተን አዘጋጅተን ዝግጅት አድርገን በቃ ደግሰን ጨርሰን ጣጣችን እንመጣለን ብለው መጥተው፣ ይሄ ሁሉ ሰው በገዛ ዜጋውን በገዛ በሀገሩ ልጆች እንደዚህ ሲነሳ ይሄ ስታስጠሉ። ለማንኛውም ሴታሴት ወንዶች በላ ያ አካውንትን አዘጉበት፣ ይዲ በላቸው ያ ጆካር የሚባለው ማለት ነው። አንተም ብሎ ጆካር የሆንክ ሴታሴት የወንድ የሆን ልጫ የምረው የአካውንትን ይዘጋበት፣ አፈህን ይዘጋ አንተው፣ አንተ እውነት ለመናገር ሰውነት በሙሉ ይዘጋጋ፣ የሚዘጋጋ ነገር ይዘጋጋ። የመቼም ሴት ቦታ ተሰቅላችሁን ስለምትለው እንደዛ ናችሁና ዛሬ ራሱ አካውንትን ይዘጋበት። ማስረጃ ትጠይቁም እናንተ አካውንት እንኳን ማንም ማዘጋት አይችልም በነገራችን ላይ ነገር ግን አካውንቱን የገባበትን አምጡ ብር የተሰበሰበበትን የገባበትን አትልም አንተ ወንድ ከሆንክ የወንድ አልጫ አንተ እኮ ቀሚስ ማ ኒያ የስራ ቀሚሴ ላልበሰ እውነቴ ነው ምለ የስራ ቀሚሴ እንዴ እኔ ከአንተ እጥፍ እበልጥሀለሁ ወንድ እኮ ከሴት ይሻል ነበረ ነገር ግን ሴት ልጅ ብልህ ናት ነገር ግን ወንድ ራሱ የሆነ ሴትን ልጅ እንዲያስተዳድር ግዴታ የሆነበት ለምንድን ነው? ወንድ ስለሆነ እኮ ነው። የሆነ አቅማቸው ከኛ ከፍ ይላል ተብለው ይሄ እኮ አቅመ ቢስ ናቸው እኮ አንዳንድ ወንዶች የሆነ ህሌና ቢስ በቃ በሁሉ ነገር ሞኝ ስተፍሩላ አሁን እኔ እኮ መሳደብ አልፈልግም ነበረ፣ ግን አናደደኛ። አካውንቱን ይዘጋበት አፈህን ይዘጋል እኛ ሞተን ነው ቆመን እውነቴ ነው ብላችሁ ቀጥ ብላችሁ የታጀራ ልጆች ወደኋላ ንዳን እያንዳንድሽ ተናሺባቸው እንነሳባቸዋለን። እንደዛ ከሆነ ማለት ነው እነዚህ ልጆች ጫፋቸው የሚነካቸው የሚለው እንኳን አካውንታቸው ስማቸው እንዳይነሳ አድርገን ነው የምንደፋችሁ። አንገታችሁ ትደፋላችሁ። እውነቴ ነው ብላችሁ በውሸት አትቅጠፉ። ስለዚህ አካውንቱን ዝር አትሉበትም ማለት ነው። እኔ እንደዛ ነገር አይመቸኝም። የሀገር ልጅም ደግሞ ሲደፈር አልወድም። በቃ ባላደረገው ነገር ያደረገ ሰማናችሁ። በቃ ይበቃችኋል። እነልመን የውድ ቤተሰቦች ሜሪና ላላ ሜሪና ማርቆስ ሲጨፍሩ ነበረ እና በመቀጠል ደግሞ ሜሪ ገፋችሁ እኮ ለማርቆስ ማለት ነው። በሆነ ቪዲዮ ራሱ ወጥተዋል እና ገፋችሁ እላችኋለሁ። አልጨፍርም ሲላት ወደ ኋላ ሲልባት ግፍት አደርገው ፊት ለፊት ግብት አደረገችው። ወደኋላ ብሎባት ነበረ። ለምን እንደሆነ አላውቀውም። እና ልጅ እኮ እንደ በፊት አይደለም። ያኔ ምስኪን እየሆነ ነው ሆኖ በነገራችን ላይ ሁለት አይሆንም የሆነ ምስኪን ነገር ነው ሆነ ለምን ነገር በቪዲዮ እንደምታየት አይደለም። እና ግፍታ ግፍትር አደረገች ነው ወደ ውስጥ እኔ መሳቀር የመሰልኩት የምር ቲክቶክ ላይ ተቆርጦ ወጥቶበት ማለት ነው ያኔ የገ ምን ካያቸው ራስ የብር ሆዳችሁ ይቆስላል ብዬ አስባለሁ። ምክንያቱም ስትገፋው ወደኋላ ብለው አይጨፍኑ፣ ፀጥ ብሎ ነበረ። ከዛ ግፍት አደረገች ነው ወደ ውስጥ ክደት አደረገችው። ደግ ያደረገች ለማንኛውም የጓደኝነት ጥግ አይተንባቸዋል። ፀጉሻና ዳኒ ማርቆሴ ይስሐቅ፣ ሁላችሁም የምሬ ነው የምላችሁ የጓደኝነት ጥግ አይተናል። በመቀጠል ደግሞ አቤላ ጠፋ አላሉም። አቤላ ጠፋ እና ጠፋ ብዬ ልናገር ወይስ አልጠፋም ብዬ ልናገር? ጋይስ ምን ትላላችሁ?